እናወራ ነው ሁሉ እንድናረግ የፈቀደልን አምላካችን ስሙ የተመሰገን ይሆን። ከእሳቸው ጋር ቆይታ እናደርጋለን። እኔ አብዮት ወልድ ይባላለሁኝ። እሳቸውን አስተዋውቃችሁና ወደ ጥያቄያችን እንገባለን። በቅድሚያ በስመ አብ ወወልድ ወመንፈስ ቅዱስ አህዶ አምላክ አሜን። ስሜ መምህር አባ ወልደ ገብርኤል ወልደ ትንሣኤ ይባላለሁ። በዚህ በሐመረ ነው እንጦጦ ኪዳነ ምሕረት አንድነት ገዳም ነው የማገለግለው። እሺ አባታችን አሁንም በድጋሚ አመሰግናለሁ። እንግዲህ አሁን ስለ ልጆች አስተዳደግ ነው ከእርስ ጋር የምናነሳው። ከመንፈሳዊ እይታ አንጻር እንደው የልጆች አስተዳደግ ምን መምሰል አለበት? እሺ አመሰግናለሁ። ከመንፈሳዊ አንጻር የልጆች አስተዳደግ ልጆችን መጀመሪያ እንደተወለዱ ወንዶቹም በአርባ ቀን ሴቶቹም በሰማንያ ቀን ወስደን እናስጠምቃለን። እንግዲህ መጽሐፍ ቅዱስም ያው ዮሐንስ ወንጌል ምዕራፍ ሶስት ቁጥር አንድ እስከ ሀያ ድረስ እናነብ የምናስጠምቅበትን ምክንያቱን ይነግረናል ማለት ነው። ገና ተወልደው አባቴ፣ እናቴ፣ እህቴ፣ ወንድሜ ማለትን ሳይጀምሩ ገና ህጻን እያሉ መጀመሪያ የሚወሰዱት ወደ ቤተክርስቲያን ነው ማለት ነው። ወደ ቤተክርስቲያን የሚወሰዱበት ምክንያት የመጀመሪያ ህይወታቸውን ገና አህዱ ብለው የሚጀምሩት ከየት ነው ከተባለ ከቤተክርስቲያን ነው ማለት ነው። እንግዲህ የመጀመሪያው በጥምቀት መንፈስ ቅዱስን ማግኘት ከዚያ በመቀጠል ደግሞ ስጋውን በመብላት ደሙን በመጠጣት እንግዲህ የእግዚአብሔርን ልጅነት እንዲያገኙ፣ የመጀመሪያ እንግዲህ ከዚህ በመቀጠል ልጆችን በቤተ ክርስቲያን ስናሳድግ ቃሉን በማስተማር አባትናትን አክብር በዚህ ምድር እድሜህምን እንዲል ይላል እንዲረዝም በሰማይ አይደለም በምድር እንኳን እድሜያቸው እንዲረዝም ልጆቻችን ስናሳድጋቸው ከመጀመሪያ ከቤታችን እንጀምርና ቃሉን እያስተማር እናት አባትህን አክብር። እናት አባቱን የሚያከብር ልጅ ማንንም ቀና ብሎ አያይም? ምክንያቱም ሲያድግ ከቤት እንዴት ብሎ ነው ያደገ፣ ቤተ ክርስቲያን እየሄደ ቃለ እግዚአብሔር እየተማረ ከቤተ ክርስቲያን ሄዶ የሚማረው ቃለ እግዚአብሔር ደግሞ የመጀመሪያው ምንድን ነው እናት አባትህን አክብር ተብሎ፣ እናት አባቱን አሁን የሚያከብር ልጅ ሌላ ሰው ቢያገኝ ምን አይልም፣ ቀና ብሎም አያይም እንግዲህ ያስርዓቱን በመንገር ስርዓት ሲባል አሁን ቃሉ ሲባል ምንድን ምንድነው የመጀመሪያው በኦሪት መጽሐፍ እንኳን ስናነብ እናት አባታቸውን እንዴት አድርገው ማክበር እንዳለባቸው ኦሪት ዘጸአት ምዕራፍ ሃያ ላይ ስናነብ ምንድን ነው የሚለው ያ አንደኛው ነው። ሁለተኛው ልጆቻችንን መገሰጽ ያስፈልጋል። በቤተ ክርስቲያን ስናሳድጋቸው እየገሰጽ ምንድን ነው የሚለው መጽሐፍ ምሳሌ ስናነብ መጽሐፍ ምሳሌ ምዕራፍ 19 ቁጥር 18 ላይ ልጅን ህፃን ሳለ ገስጸው ይል እንግዲህ። ምንድነው መገሰጽ ማለት ካጠፋ መቆጣት፣ ተው ይሄ ልክ አይደለም፣ ይሄኛው ትክክል አይደለም፣ ይሄን ነገር መተው አለብ ብለን መገሰጽ። አሁንም እንቀጥላለን። ልጃችን መቅጣት አለብ። በተለያየ መልኩ ልንቀጣቸው እንችላለን። አሁን በዘመኑ እንዴት እንደሚቀጡ አላውቅም። እኛ ስንቀጣ ስማችን ራሱ የቆሎ ተማሪ ወይም የቄስ ተማሪ ተብለን ህፃናት እያለን ነው እንግዲህ ትምህርት ቤት የገባን። መቆንጠጥ አለ መገረፍ አለ። እነዚህን እነዚህን ማድረግ አለብን። ልጆቻችን ምን ሳይሉ ብዙ ሳይጎረምሱ ሳይወጡ ከእጃችን ሳይወጡ መጨበጥ አለብን ማለት ነው። እንደዛ ካላደረግ ልጆቻችን ምን ማለት አንችልም ማለት ነው። ማሳደግ አንችልም። ምንድን ነው የሚለን መጽሐፍ ሲነግረን ለአባትና ለእናት እረፍትን ይሰጣል። ምን ያለል የተቀጣ ልጅ ለነፍስም ደስታን ይሰጣል። ምክንያቱም ሐዋርያው ቅዱስ ጳውሎስ ለዕብራውያን ሰዎች በጻፈላቸው በምዕራፍ 12 ቁጥር አምስት እስከ 12 እንዴት አድርገን እንደምንቀጻት መገረፍ ካለባቸው እየተገረፉ። መገረፍ ሲባል ልጅን ዱላ እስኪገድለው አይገረፍ ወይም እስኪያቆስሎ አይገረፍ ወይም ደግሞ እስኪጎዳው ድረስ አይደለም። ምን እስኪል ድረስ ነው? እስኪቀጣ ድረስ ብቻ ነው። ልጅህን ይላል ከቀጣሃው፣ መንገድን ከመረሃው፣ በመንገድ በዚህ መንገድ ሂድ ካልከው ባሳየነው መንገድ ቢሸመግል እንኳን ያችን መንገድ አይተውም። አሁን ቅድም አንተ አንድ ነገር እየነገርከኝ ነበረ። እኛ ስናድግ በቤተ ክርስቲያን ያደግ ነው እያልከኝ ነበረ። በቤተ ክርስቲያን ስናድግ ደግሞ አባባ ነበሩ። አባባ ገና ድምጻቸው እንኳን ሲሰማ ምንል ነበር? አዎ ገና ልክ እሳቸው ቁጭ ብለው፣ በቃች፣ በቂ ነች። መልዕክት አስተላለፉ። ይገርሙኛል አያታችን እና የዱሮ አባቶች አንቱ የሚባባሉት ያ ክብሩ ራሱ ይገርመኛል። እና አንቱ ራሱ አንድ ዲሜ ላይ ሆነ እውቀን አለሁኝ። አሁን ያንን ሳይ አንቱ አንቱ ይባባላሉ። በቃ እንትናቸው ክብራቸውን የሚያሳዩ መዋደዳቸውን ፍቅራቸውን፣ እና ይሄ ሃይማኖታዊ እንትናቸው ጠልቆ ገብቶ የለ አዎ፣ ይሄ ነው እንግዲህ። አየህ መጀመሪያ እናንተን ሲሰሯችሁ ይሄ ድምፅ ምን ነበረ ማለት ነው ተምራችሁታል። ራሱን የቻለ ትምህርት ነው በቃ ህግ ነበር። ህግ ነው፣ ትምህርት ነው። ልጆቻችን መንገድ መምራት አለብህ። አሁን ልክ እንዳባባ መንገዱ ምን አለው? ምልክት አለው፣ መግባቢያ ቋንቋ። ያቺ ምልክቷ እንድናት ማለት ነው መግባቢያ ቋንቋ ነው። ቤተክርስቲያንም እኮ እንደዛ ነው የሚለው የቤተክርስቲያን ልጆቻችን እኮ ስናሳድግ መንፈሳዊ ቦታ ይዘናቸው ስንሄድ መጀመሪያ እኛ ራሳችን ተስተካክለን እንሄዳለን። ካለባበሳችን፣ ከአካሄዳችን ቤተክርስቲያን የማይደረጉ ነገሮችን ሳናደርግ እኛ በቃ ራሳችን ቤተ ክርስቲያኑን ሁነን ቤተ ክርስቲያኑን መስለን ልጆቻችን ማሳየት አለብን። ልክ እንደ አባባውን አባባ ሲሉ ለእናንተ ለልጆች ምንድን ነው? ትልቅ መልክት ነው። አዎ፣ መጽሐፍ ቅዱስ እኮ እንደዛ ነው የሚለው አብርሃም ይስሐቅን ምን ያደርገው ነበረ መሰለ? አሁን ስናይ እንኳን ልጆቻችን አባት እናታቸውን እንዲሰሙ ማድረግ አለ። የምንነግራቸው ነገር ይሄ ነገር ምን አይደለም፣ ልክ አይደለም ካልናቸው እንዲሰሙ። አባቱን የሚሰማ ልጅ ይላል በእናቱም ዘንድ ምን ያለ ነው የተወደደ ነው ይላል መጽሐፈ ምሳሌ ምዕራፍ አራት ቁጥር ሶስት ስናነብ ልጆቻችን እንዲሰሙን ካደረግናቸው አሁን እናንተ አያታችሁ እናንተ እንድትሰሟቸው አድርገዋል። ያቺ ነገር ለአባባ መልእክት ማስተላለፊያ ናት። ለእናንተ ደግሞ ምንድን ናት? ተግሳጽ ናት ማለት ነው። አያት አሁን ምንድን ናት የምትሰሙት የሚሰማ ድምፅ አለ ማለት። ያ ድምፅ ምንድን ነው እንድንሰማው እግዚአብሔር ሰዎች ይላል እንግዲህ መጽሐፍ ቅዱስ ሲነግረን፣ እግዚአብሔር በጎች የሆኑ ምን ይላል ድምጹን ይሰሙታል። ድምጹን ምን ይሉታል ያውቁታል። ሲሄድ ምን ያደርጋሉ? ይከተሉታል። ሲሄድ መርቶ ዮሐንስ ወንጌል ምዕራፍ አስር ስናነብ አንቀጻ ባግ በሚባለው እንኳን ስናይ የእግዚአብሔር የሆኑ ልጆች በቃ የእግዚአብሔርን ቃል ያውቁታል። ገና ሲነገር አሁን እናንተ አባባን ድምፅ ስትሰሙ መረበሻችሁን እንደምታውቁ የእግዚአብሔር የሆነ ሰው ደግሞ በእግዚአብሔር ቤት ያደገ ደግሞ ልጅ የእግዚአብሔርን ቃል ያውቀዋል ገና ሲነገር ማለት ነው። ሲሄድ መንገዱን በኋል በኋላ እየተከተለ ይሄዳል። ቅድም እንዳልኩ ልጆቻችን ወደ ቅዱሱ ቦታ ወደ እግዚአብሔር ቦታ ይዘን ስንሄድ እንዲሰሙን ማድረግ አለብን። አሁን አንዳንዴ ቤተ ክርስቲያን አካባቢ የሚመጡ ልጆች ይሯሯጣሉ፣ ይረብሻሉ ውስጥም ገብተው ቁረብ አትቁረብ አንዱ በቃ ትግል ይሆናል። ይህ ይሄ ሁሉም የሆነው ምን መሰለ፣ ልጆቻችን እንዲሰሙን አድርገን አላሳደግናቸውም ማለት ነው። ስንቆጣቸው እንዲሰሙን አላደረግናቸው፣ ተው ስንላቸው እንዲተው አላደረግንም እኛ ማለት ነው። እራሳችንን ነው የለቀቅናቸው፣ እራሳችንን ነው የለቀቅናቸው ማለት ነው። ጥንት እኮ እንደዛ አልነበረም። አባቶቻችን እኮ እኛን ሲያስተ- ሲያሳድጉ መምህራኖቻችን እኛን ሲያሳድጉ እናንተን አያታችሁ በዛች ድምፅ! እንዲያሳውቋችሁ እኛ እንኳን የቤተክርስቲያን ትምህርት ወይም ደግሞ የቄስ ትምህርት ተማሪዎች የምንባል መምራችን ምልክት ነበራችሁ። ምን ያደርጋሉ መሰለ፣ ይመጡና ያጨበጨባሉ። አጨበጨቡ ማለት ምን ማለት ነው? ንውግው ተባልን ማለት አው፣ በቃ ተሰብሰቡ። አሁን ይሄ ዘመናዊ ትምህርት ይታያል አይደል? ዲዮል ይደወላል። ያ ከየት ነው የመጣ ከተባለ፣ ከቤተክርስቲያን የመጣ ከየት ማለት ነው። አሁን ምልክቷ ቤተክርስቲያን ምንድን ነው እጅ ትጻፋለች የዛኔ ተማሪዎች የኔታ ተነስተዋል ይሉና የተሯሯጡ ወደ ትምህርት ቤት ሄዳሉ ወደ ወንበራቸው ይሄዳሉ። እና ልጆቻችን እኛ ስናሳድግ መጀመሪያ እንዲሰሙን ከዛ ደግሞ በአእምሮ ደግሞ የጎለም ማለት ነው አእምሮ ማለት ምንድን ነው መስራት ስንሰራቸው ምንድነው አንደኛ መጽሐፍ ቅዱስ ምን ይላል ልጆቻችን መውለድ ብቻ አይደለም መውለድማ እንስሳም ይወልዳል፣ አራዊትም ይወልዳል፣ ሌሎችም አይዋፋትም ይወልዳሉ። ከወለዷቸው በኋላ ግን ትንሽ ተንከባክበው እድሜያቸው ለመርኦ ሲደርስ ግን ጥሏቸው ነው የሚሄዱ። በቃ እነሱ እንደፈለጉ ይሁን የሚባሉም ከሆነ እየተባሉ የሚዋጉም ከሆነ እየተዋጉ በቃ እንዳልሆነ ሆነ ይደጉ ብሎ ይታል። እኛ ግን እንደዛ አይደለም። እኛ ከእነሱ የተለየን ስለሆን ልጆቻችን በአይምሮ ማጎልበት ማሳደግ አይምሯቸውን በቃ እኛ ምንድነን ሰዎች ነን ከእንስሳት ተመርጠን ካራዊት ተመርጠን ካራዊት ከብረን የተፈጠርን ነን ያለ ኦሪት ዘፍጥረት ምዕራፍ አንድን ሁለትን እያነበብን ልጆቻችን ምን ማድረግ አለብን ማነፅ አይምሯቸውን ማነጽ ልጃየ እድሜው ከደረሰ በኋላ ብትቀጣው ትግል ነው የሚሆነው ምክንያቱም አድጓል ልጅ የሚቀጣው መቼ ነው ገና አሁን ቅድም እንዳለ ገና ከህፃንነቱ ጀምሮ ገና ቤተክርስቲያን ይዘነው ስንሄድ ከረበሽ መቆንጠጣል፣ እንዲህ አይሆንም፣ እንዲህ አይሆንም ተብሎ መነገር አለበት። አልሰማ ካለ ደግሞ መቆንጠጣል፣ መገረፋል፣ መቀጣት አለበት ነው የሚለን መጽሐፍ ቅዱስ። አሁን እንደው እዚህ ጋር ልጨምርልዎት እና ይቅርታ ስላቋረጥኩት ምን ይላሉ አንዳንዶች፣ ልጆች አይተው ከነኩት ነገር መማር አለባቸው ብዙ ጊዜ ልጅን ተው ተው ማለት ጥሩ አይደለምና አይተው ሲማር ይሻላል ተውት የሚሉ ልጆችም ገጥመው። ምንድን ነው አይቶ የሚማረው? ረብሾ ነው፣ አስቸግሮ ነው፣ ፍቶ ከዛ ከጥፋት ይማር እንጂ አታስተምረውም ተው ስላልክ። መጽሐፍ ቅዱስ ግን እንደዛ አይደለም። ያለን መጽሐፍ ቅዱስ ልጆቻችን እንዴት አድርገን እንደምናሳድግ ሲነግረን፣ ልጆችን የመጀመሪያውን አይተናል። እየገሰጽን እያስተማርን፣ እየቀጣን እንዲሰሙን እያደረግን ሌሎችንም ነገሮች አድርገን ነው ልጆቻችን ሰርተን ማሳደግ ያለብን። እንግዲህ አይ እንደዛ ማለት እኮ ሰብሮ ይማር ወይም ደግሞ አጠፍቶ አጥፍቶ ይማር ማለት ነገ ገና ከህፃንነቱ ጀምሮ የቤቱን እቃ በመስበር የጎረቤቱን ቀጥሎ በመስበር ከዛ ቀጥሎ እንትን በማለት ይማራል። ይሄ ስተት ነው። ሰብሮ ይማር አይደለም። አዳምና ሔዋን ሲፈጠሩ ሁሉ ነገር ተሰጥቷች። ሁሉም ይሄን ብሉ ይሄን እንዲበሉ ከሰማይ በታች ከምድር በላይ ያለውን ብላ፣ ጠጣ፣ ግዛ፣ ግዛንደ ተብሎ ነው የተሰጡ። ግን አንድ ነገር ግን ተትቶባቸው ህግ ተትቶባቸ ምንድነው የተባለ? ይሄ ንጽ ግን ምን እንዳትሉ እንዳትበሉ፣ የበላችሁ እንደሆነስ የሞት ሞት ሞታላችሁ። አይ የሞትን ሞት ሞታል። ይሄ ምንድን ነው? ምልክት ነው ማለት። ይሄ እኮ ቅጣት እኮ ነው፣ እየተቀጡ ነው አሁን። ከዛ ከሞላው ከተረፈው እንግዲህ እንደዛሬው አይመስለኝም ገነት ሁሉ ነገር ከመሙላቱ የተነሳ የሚበላው የሚጠጣው ሁሉ ነገር ያፈራ ነው። አትክልቱ፣ እጽዋቱ ያፈራ፣ የለመለመ፣ የተዋበ ከዛ የሚበላ ነገር አንድ ያችን ጸበለስ የሚባለውን ቅጠል በመከልከል አዳምና ሃይዋንን ሊጎዳቸው አይደለም። ምን እንዲማሩ ስርዓትን እንዲማሩ ህግን እንዲማሩ። አየህ ያን ህግ ደግሞ ከተላለፉ ደግሞ ቅጣት እንዳለው እኛ እኮ ልጆቻችን እኮ አየ ስናሳድግ ስናስተምር ምን እያደረግን ነው? እየቀጣን መሆን አለበት፣ ህግ እያወጣን መሆን አለበት ህግን አየ ማወቅ አለባቸው። ጥፋት ሰብሮ ይማር ማለት እኮ አጥፍቶ ይማር የሚል እንግዲህ የተጻፈ የለም። ያው ነገ ጠዋት ይሄ ልጅ እንደዚህ ሰብሮ ይማር የተባለው ሄዶ ይሰክራል። እንግዲህ መጠጥ መጉዳቱን አይቶ ይማር አይነት ነገር ነው ብዬም ተረዳው። እንደዛስ ነው ሁሉን ነገር ይቅመስ ግን ቅድም እንዳልኩ አዳምና ሔዋን እንኳን ያው ሁሉ ሲሰጣቸው ሙሉ ገነት የሚባለው ነገር በሙሉ ሲሰጣቸው፣ አንድ ነገር ግን ተከልክለዋል። አይ ልጆቻችን የፈለጉትን ነገር መስጠት የለብንም። አዎ ህግ ሊኖር ይገባል። እኛ ልጆቻችን ምን ማድረግ አለብን ማለት ነው። ህጋውተን በ በቃ ዛሬ የመማሪያ ቀን ነው። ዛሬ የማጥኛ የማንበቢያ ቀን ነው። ዛሬ ቤተክርስቲያን የምትሄድበት ቀን ነው። አዎ ዛሬ የምትቆርብበት ቀን ነው ወይም የምትቆርቢበት ቀን ነው። ስርዓት አውጥቶ ያገኘውን እንዳይበላ።